ሚያንን የሚያዛሮች ባጭር የተቀጩ ሩቅ መንገደኞች ሰላሳ ህልመኞች፣ ሰላሳ ተስፈኞች፣ ሰላሳ ወጣቶች ሀገር እንደሌለው በሰው ሀገር ምድር ሲቀላ አንገታቸው ወገን እንደሌለው ከሰው ሀገር ባህር ሲቀየጥ ደማቸው በሀገር ጥጭ ብለን ከአለም ጋር እያየን ከሬት የመረረ ከቋጥኝ የሚከብድ ከቶን የሚያቃጥል ከብራቅ የሚያርድ ሀገር ያህል መርዶ በሰንበት አመሻሽ በሀገር የተሸከም በገዛ ሞታችን ዝም የተቀመጥ ካሳለፍነው ህይወት ካለፈው መከራ መማር የተሳንን ደመና ወራሾች የሞትነውም እኛ ያለነውም እኛ ከፋይም ተቀባይ እኛውን ባለዶች እኛውን ከቅጣትም ቅጣት ከመርገንትም መርገንት የገዛ አንገታችን በስለት ሲቀላ የገዛ ደማችን ባህሩን ሲያቀላ የራሳችንን ሞት ቆሞ መመልከቱ ምን ያህል ነው ፍሙ? ምን ያህል ይጠብሳል ሰቆቃው ሳቱ? ምን ያህል ነው ሸክሙ? ምን ያህል ይደፍቃል መከራው ክብደቱ? ምን ያህል ይጠልቃል ምን ያህል ይሰማል መጠቃት ስለቱ? ሐዘን ነው፣ ቁጣ ነው፣ ቁጭት ነው ጸጸክ ነው፣ ምንድን ነው መጠሪያው? ምንድን ነው ስሜቱ? እውን ይህን መዓት ይህን የኛን መቅሰፍት ቋንቋዎች በቃላት ችለው ይገልጹታል? እውን ይህን ስቃይ ይህን ሰቆቃ እናትና ሀገር ሸክሙን ይችሉታል? እኛውነን እንዲሆነን ለዚህ ክፉጣችን ለዚህ መርገምታችን ለዓለም ለፈጣሪ አልፈታ ላለው እንቆቅልሻችን መነሻም መድረሻም ጥያቄዎች እኛ መልሶችም እኛው ነን እኛው ነን የገፋን እኛው ነን የከፋን እኛው ነን ያጠፋን እኛው ነን የጠፋን ከዘመን ጋር አብሮ መዘመን ተስኖን ሰፊ ሀገር ይዘን በሀሳብ እየጠበብን በፍቅር ተሳስቦ አብሮ መራመዱ አቀበት የሆነን ቂም እየቆነጠርን ቂም እየመነዘርን በዛሬ መንጋጋ የትናንቱን ድርቆሽ የምናመነዥክ በዛሬ ምድጃ የትናንቱን አመድ ታቅፈን የምንሞቅ በአንድ ላይ ከመጓዝ በየፊና ሩጫ አረፋ የምንደፍቅ እኛው ነን እኛው ነን ከእምነት የተፋታን ከፈጣሪ የራቅ እኛው ተጋፊዎች፣ እኛው ተገፊዎች፣ እኛው አሳዳጆች፣ እኛው ተሳዳጆች ካሳለፍነው ሕይወት ካለፍነው መከራ መማር የተሳነን ደመና ወራሾች እኛው ነን እኛው ነን። እኛ የዛሬዎች የነገ የታሪክ ያገር ባለዳዎች እኛው ነን በንፍገት በስስት በስግብግብ መዳፍ ከድሮች ግሮሮ ካፋቸው መንጭቀን ሌሎችን ረግጠን ሌሎችን ጨፍልቀን በሌሎቹ ጀርባ በሌሎች ጫንቃ ላይ ወደ ላይ መሳቡ ቅንጣት የማይጨንቀን በማስመሰል ጥበብ ባድርባ አንደበት በሸፍጥ የሰለጠን ከብዙዎች ድርሻ ተሻምተን ተናጥቀን ለአንድ ለራሳችን በወርቅ ላይ አልማዝ በሕንፃ ላይ ሕንፃ ስንቆልል ስንከምር የማይሰቀጥጠን የመንፈስ ድዌዎች፣ የንዋይ ምርኮኞች፣ የወንበር ሱሰኞች፣ የሆድ አምላኪዎች ከሰውነት ወርደን በነፍስ የኮሰመን የሥጋ ብኩኖች በራሳችን ኀጢአት የራሳችን ሲኦል እኛው ነን፣ መርገምቶች እኛው ነን በዚህ ሁሉ ግና መቼም ቢሆን መቼ ሰው ይሞታል እንጂ ተስፋ አይሞትምና በመንገድ የቀሩት ወጣቶቻችን በአጭር የተቀጨው ሐሳብ ምኞታቸው፣ ተስፋለን ተስፋቸው በአገራቸው አፈር፣ በታናሾቻቸው ነገ ውብ ይሆናል ለምልሞ ይጸድቃል በዛሬው ደማቸው። ዛሬ የመከነው ውጥን ሪያቸው በጊዜና በአገር ነገውን ይሆናል ይፈታል ህልማቸው። ይህ ነው መጽናኛችን ይህ ነው መጽናኛቸው።